ሲዘጋጁበት የምቹ ሚዲያ ተከታታዮቻችን እንደምቆያችሁ የተዘገባችን ተጀምሯል። በቅድሚያ ማበይት ነጥቦችን እነሆ። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ካሳቫ የተባለው ስብ በእንጀራ መልክ እንዲቀርብ መፍቀዱን አስታውቋል። ሙሉን ይሰሙታል። በማይናማር ታግቶ የነበሩ 246 ዜጎችን በቀጣይ ሳምንት ወደ ሀገር ቤት ለመመለስ እየተሰራ መሆኑ ተገልጿል። ሌላኛው መረጃችን ነው። የቀድሞ ፕሬዚዳንት ሙላቱ ተሾመ በኤርትራ ጉዳይ የሰጡት ሀሳብ የመንግስት አቋም አለመሆኑን ውጭ ጉዳይ ሚኒስቴር አሳስቧል። ሰምታላችሁ። የተከበራችሁ ቤተሰቦች አብራችን ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን የሚሰማሉ። አብሮነታቸው አይለይም። ካሳቫ የተባለው ስራ ስር በእንጀራ ላይ ተጨምሮ እንዲሸጥ ተፈቅዷል። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ካሳቫ የተባለው ስር በእንጀራ መልክ እንዲቀርብ መፍቀዱን አስታውቋል። ካሳቫ የስራ ስር አይነት ሲሆን በተለይ በደቡብ የሀገሪቱ ክፍል ምርቱ በብዛት ይገኛል። የባለስልጣኑ ምክትል ስራ አስኪያጅ አቶ እንጋርቃታ ቃታ ስሙ ካሳቫ የተባለ ስር ከምግብ ምድብ ውስጥ እንደሚገባ በማድረግ ከእንጀራ ምርት ጋር ተቀላቅሎ ለምግብነት እንዲቀርብም መፍቀዱን ተናግረዋል። ነገር ግን ይህን ተግባር በማድረግ ሌላ ባዕድ ነገር የሚቀላቅል ስለማይጠፋ በተቻለ አቅም የቁጥጥር ስራ ይሰራለን ብለዋል። የካሳቫ ተክል ከፍተኛ የካርቦሃይድሬት መጠን ያለው ሲሆን በቫይታሚን ሲም የበለጸገ ነው። ካሳቫ የስኳር በሽታን፣ የልብ በሽታን እንዲሁም የህዋስ እርጅናን እንደሚከላከል ሳይንሳዊ ጥናቶችም ያሳያሉ። ይገኛሉ። ካሳቫ ተክል መነሻው ከመካከለኛው አሜሪካ ሲሆን ወደ አፍሪካ ለመጀመሪያ ጊዜ የገባው በፈረንጆቹ 1558 በፖርቱጋሎች ሲሆን ተክሉን በማብቀል ከአፍሪካ ሀገራት ኮንኮ ቀዳማዊዋ እንደሆነች ታሪክ ያስረዳል። አሁን በአብዛኛው የአፍሪካ ሀገራት በስፋት የሚመረት ሲሆን በሀገራችንም በደቡብ ኢትዮጵያ በስፋት ይመረታል። በማይናማር ታግተው የነበሩ 246 ዜጎች በቀጣይ ሳምንት ወደ ሀገር ቤት ለመመለስ እየተሰራ መሆኑን ተገልጿል። በማይናማር ታግተው የነበሩ ዜጎች ወደ ሀገር ቤት የመመለስ ስራ እየተከናወነ መሆኑን ውጭ ጉዳይ ሚኒስቴር በሰጠው መግለጫ አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በነበረው ጋዜጣዊ መግለጫ ላይ በተለያዩ የሀገሪቱ ክፍል በችግር ውስጥ የሚገኙ ዜጎችን የመመለስ ስራ መጀመሩን ተናግሯል። በማይናማር ታግተው የነበሩ ዜጎችን ለመመለስ በቅርቡ ዲፕሎማቶች የሚገኙበት ቡድን የተለያዩ መረጃዎችን ለማጥራት ወደ ስፍራው እንደሚያቀናም ቃል አቀባዩ ገልጸዋል። ቡድኑ የማጣራት ስራ ካከናወነ በኋላ በቀጣይ ሳምንት ዜጎችን ወደ ሀገር ቤት ይገባሉ ተብሎ እንደሚጠበቅም አስታውቀዋል። በሕገወጥ ደላሎች ተታለው ከሀገር የሚወጡ ዜጎችን ለማስመለስ ከበርካታ ሀገራት ጋር ንግግር እየተደረገ መሆኑንም ተናግረዋል። በሱዳን የጸጥታ ችግር በመኖሩ አሁን ላይ ኃላፊነት ወስዶ ዜጎችን የሚታደጉበት ሁኔታ አለመኖ መኖሩን የገለጹት አምባሳደር ነቢያ ከዚህ ቀደም ዜጎችን ከቦታው የማስወጣት ስራ መከናወኑንም አስታውሰዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስቴር አብይ አህመድ በሶማሊያ ሞቃዲሾ ጉብኝት ማድረጋቸው የግንኙነቱ መሻሻል ና በአዲስ መንገድ መጓዝ መጀመሩ ማሳያ ነው ሲሉም ቃል አቀባዩ ገልጸዋል። የሁለቱ ሀገራት ግንኙነት በአዲስ መንገድ መጓዝ መጀመሩ በሁለትዮሽ ግንኙነት ላይ ብቻ ሳይሆን ለቀጠናው ሰላም ና ደህንነት ትልቅ ፋይዳ ያለው መሆኑንም ያመላከተ ነው ብለዋል። የቀድሞው ፕሬዚዳንት ሙላት ተሾመ በኤርትራ ጉዳይ የሰጡት ሀሳብ የመንግስት አቋም አለመሆኑን ውጭ ጉዳይ ሚኒስቴር ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በወቅታዊ ጉዳዮች ዙሪያ መግለጫ ሰጥተዋል። ቃል አቀባዩ በመግለጫው ላይ ከጋዜጠኞች ከቀረበላቸው ጥያቄዎች መካከል የቀድሞ የኢትዮጵያ አምባሳደር ተሾመ ሙላቱ ኤርትራን አስመልክቶ ያጋሩት ጽሁፍ ነው። የቀድሞው ፕሬዚዳንት ከሁለት ሳምንት በፊት አልጀዚራ ላይ ባሰፈሩት ጽሁፍ የኢሳያስ አፈወርቂ መንግስት በሰሜን ኢትዮጵያ ዳግም ጦርነት ለመቀስቀስ እየተንቀሳቀሰ ነው፣ በምስራቅ አፍሪካ አዲስ ግጭት እንዳይከፈት ለማስቆም ጊዜው አሁን ነው ማለታቸው ይታወሳል። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው በ ያቀረቡት ጽሑፍ በቀድሞ የኢትዮጵያ ፕሬዝዳንት የተነሱትን ነጥቦች አጣጥለዋል። ስለ የቀድሞ ፕሬዚዳንት ጽሁፍ ኤርትራ ምላሽ የተጠየቁት አምባሳደር ነቢያት የቀድሞ ፕሬዚዳንት አስተያየት የግላቸው እንጂ የኢትዮጵያ መንግስት አቋም አይደለም ሲሉ ምላሽ ሰጥተዋል። የቀድሞ ፕሬዚዳንት አልጀዚራ ላይ ባሰፈሩት ጽሁፍ የትግራዩን ጦርነት እንደ እድል በመጠቀም ወታደሮቻቸውን ወደ ክልሉ አስገብተው ውድመት ማስከተላቸውን በመጥቀስ ጦርነቱን ያስቆመው የፕሪቶሪያ ስምምነት ግን ለፕሬዝዳንት ኢሳያስ መሰናክል ፈጥሯል ሲሉም ያትታሉ። ፕሬዚዳንቱ ተጽዕኖአቸውን የሚያሰፉት በግጭት በመሆኑ ሰላም እንቅፋት ሆኖባቸዋል በትግራይ ክልል ማቆሚያ የሌለው ግጭት እንዲኖር ይፈልጋሉ በፕሪቶሪያሉ ስምምነት ደስተኛ ካልሆኑ የህወሓት አመራሮች ጋር እየሰሩ ነው በማለትም ከሰዋል የቀድሞ የኢትዮጵያ ፕሬዝዳንት አልጀዚራ ላይ ባሰፈሩት ጽሁፋቸው በኢትዮጵያ የሚከሰት ችግር ለቀጠናው ስለሚተርፍ ዓለም አቀፍ ማኅበረሰብ በፕሬዝዳንት ኢሳያስ ላይ ዲፕሎማሲያዊ ጫና ይደረግ ዘንድም ጠይቀዋል። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል ትላንት በዶክተር ሙላቱ ተሾመ ለቀረቡት ክሶች ምላሽ ሰጥተዋል። ኤርትራ በአፍሪካ ቀንድ አዲስ ግጭት እየቀሰቀሰች ነው በሚል በዶክተር ሙላቱ የቀረበው ክስ ሀሰተኛና በተለምደው ጥንታዊ ፋሽን የቀረበ ነው በሚል ውድቅ አድርገዋል። በዛሬው የውጭ ጉዳይ ሚኒስቴር መግለጫ ላይ ከተነሱ ጉዳዮች መካከል የኢትዮጵያና ሶማሊያ ግንኙነት አንዱ ነበር። ኢትዮጵያ ከአንድ አመት በፊት ከሶማሌላንድ ጋር የተፈራረመችው የወደብ ስምምነት እንዴት ሆነ የሚል ሲሆን ቃል አቀባዩ አምባሳደር ነቢያት በምላሻቸው ላይ ጥያቄው ምላሽ ከመስጠት ተቆጥበዋል። ኢትዮጵያ ከሱማሊያ ጋር ያላትን ግንኙነትና የትብብር ጉዳዮችን ለማሳደግ መስማማታቸውን የገለጹት ቃል አቀባዩ ኢትዮጵያ የወደብ ፍላጎቷን በሰጥቶ መቀበል መርህ ለማግኘት የጀመረ ጥረት አሁንም ማልቶቹን ብለዋል። በህገ ወጥ ደላሎች ተታለው ወደ ታይላንድና ማይናማር ሄዱና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን ወደ ሀገራቸው ለመመለስ ቶኪዮና ኒው ዴሊህ ባሉ ኤምባሲዎች በኩል ጥረት እንደቀጠለ ነውም ተብሏል። በቀጣዩ የትምህርት ዘመን ለተማሪዎች ትምህርት ቤት ምዝገባ ፋይዳ መታወቂያ መያዝ አስገዳጅ መሆኑ ተገልጿል። በቀጣዩ የ2018 ዓ.ም ትምህርት ዘመን የተማሪዎች የትምህርት ቤት ምዝገባ የልደትና የፋይዳ ምዝገባ አስገዳጅነት ቅድመ ሁኔታ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። የተማሪዎች የትምህርት ቤት ምዝገባ ማስጀመሪያ በዛሬው ዕለት በይፋ የተጀመረ ሲሆን በዚህም መሰረት እድሜያቸው ከአምስት ዓመት በላይ የሆናቸው ህፃናትና በዘመቻ ምዝገባ እንደሚከናወን ተነግሯል። ለዚህም የትምህርት ማህበረሰቡንና የተማሪ ወላጆችን ከሚወክሉ አደረጃጀቶች ጋር ውይይት በዝግጅት ምዕራፍ መከናወኑም ተመላክቷል። የፋይዳ ምዝገባ ቁጥር በአዲስ አበባ የመንግስት ተቋማት አገልግሎት ለማግኘት በቅድመ ሁኔታነት የተቀመጠ ሲሆን በከተማው ያሉ የመንግስት ሰራተኞች የቅጥርና ዝውውር እንዲሁም የደሞዝ አከፋፈል ስርዓት ከምዝገባ ስርዓቱ ጋር እንዲቀናጅ በአስገዳጅ ስርዓትነትም ተቀምጧል። በዚህ መሰረት የከተማው ትምህርት ቢሮ የልደትና የፋይዳ ምዝገባ የ2018 ዓ ም የተማሪዎች የትምህርት ቤት ምዝገባ ቅድመ ሁኔታ እንደሆነም ይፋ አድርጓል። ላለፉት ወራት በተፈጠረው የጋራ ንቅናቄ በከተማው ከ2.1 ሚሊዮን በላይ አዲስ ተመዝጋቢ መመዝገብ መቻሉ የተገለጸ ሲሆን ከዚህም ውስጥ ዘጠኝ መቶ ሺህ የሚጠጋው ምዝገባ በቀጥታ በሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ መዋቅር ጽህፈት ቤቶች የተደረገ ምዝገባ መሆኑን ተመላክቷል። ኢትዮጵያ በቀጠናው ያላትን የባህር በረር ጥያቄዋን እንዳልቀለበሰች የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ወቅታዊ ጉዳዮችን አስመልክቶ በዛሬው ዕለት ለመገናኛ ብዙኃን በሰጠው መግለጫው ኢትዮጵያና ሶማሊያ ግንኙነታቸውን በአዲስ መልክ መጀመራቸውን ገልጾ ሀገራቱ የሁለትዮሽ ግንኙነቶች ላይ ትኩረት ያደረገ ብቻ ሳይሆን በቀጠናው ሰላምና መረጋጋት እንዲፈጠር መንግስት እየሰራ መሆኑም ተገልጿል። የሁለቱ ሀገራት ግንኙነት ከውጥረት ተላቆ አዲስ ግንኙነት በመፍጠር ላይ እንደሚገኙ መንግስት በውጭ ጉዳይ በኩል ገልጿል። በዚህም አልሸባብን ጨምሮ ሌሎች በቀጠናው የሚንቀሳቀሱ የሽብር ቡድኖችን በጋራ ለመዋጋት ኢትዮጵያና ሶማሊያ ከስምምነት ላይ ደርሰዋል ሲሉ የገለጹት የሚኒስቴሩ ቃል አቀባይ ነቢያት ጌታቸው ናቸው። በመግለጫው ኢትዮጵያ ያነሳችውን የባህር በር የማግኘት ፍላጎቷን ዛሬም እንዳልቀለበሰችው በውጭ ጉዳይ ሚኒስቴር በኩል ገልጻለች። ይህም የሚሆነው ዲፕሎማሲያዊ፣ ሰላማዊ በሆነ መንገድ እና የሰጥቶ መቀበል መርህን መሰረት ባደረገ መልኩ ጥያቄዎቿን ማንሳት ትቀጥላለች ሲሉ የሚኒስቴሩ ቃል አቀባይ ነቢያት ፍንጭ ተስተዋል። ከዚህ በተጨማሪም የኢትዮጵያና የኤርትራ ጉዳይን በተመለከተ የተጠየቁት ቃል አቀባዩ አጥቃቢ ምላሽ ማብራሪያ ከመስጠት መቆጠባቸውን ተዘግቧል። እስራኤልና ሐማስ በሁለተኛው ምዕራፍ የተኩስ አቁም ዙሪያ በካይሮ ድርድር ጀመሩ። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በቀጣይ ቀናት ወደ ቀጠናው ያመራሉ ተብሏል። እስራኤልና ሐማስ በሁለተኛው ምዕራፍ የጋዛ ተኩስ አቁም ዙሪያ ስምምነት ላይ ለመድረስ በግብጽ ድርድር መጀመራቸው ተነግሯል። የአሜሪካና ኳታር አደራዳሪዋ በካይሮ ድርድር እየተሳተፉ መሆኑን የግብጽ ብሔራዊ የመረጃ አገልግሎትም አስታውቋል። በጥር 19 2025 ተግባራዊ የሆነው የመጀመሪያው ምዕራፍ የተኩስ አቁም በነገው ዕለትም ይጠናቀቃል። በሁለተኛው ምዕራፍ ተኩስ አቁም ዙሪያ ቀደም ብሎ በኳታር ሊካሄድ የነበረው ድርድር በተለያዩ ምክንያቶች መራዘሙም ይታወሳል። እስራኤልና ሐማስ በካይሮ ድርድር ስምምነት ላይ የሚደርሱ ከሆነ በጋዛ ከሚገኙ ቀሪ 59 ታጋቾች በሕይወት ያሉ የሚያስተናግዱት 24ቱ በሁለተኛው ምዕራፍ ይለቀቃሉ። የጋዛውን ጦርነት ሙሉ በሙሉ እንደሚያስቆም በሚጠበቀው ምዕራፍ እስራኤል ወታደሮቿን ከጋዛ አስወጥታ የሰብአዊ ድጋፍ በስፋት እንዲገባም ይደረጋል። የእስራኤል ባለስልጣን የካይሮ ድርድር ከመጀመሩ ከሰዓታት በፊት የሰጡት አስተያየት ግን ጥርጣሬ ፈጥሯል። ባለስልጣኑ እስራኤል ከስትራቴጂካዊ ፊላደልፊያ ኮሪደር ወታደሮቿን አታስወጣ ማለታቸውን አሶሽየትድ ፕሬስ ዘግቧል። ጋዛን ከግብጽ የሚያዋስነው የፊላደልፊያ መተላለፊያ ሀማስ የጦር መሳሪያዎችን አስግሮ የሚያስገባበት መሆኑን ቴላቪቭ በተደጋጋሚ ትወቅሳለች። ካይሮ በበኩሏ በግዛቷ በኩል ያለውን በውስጥ ለውስጥ የተሰራ የመሳሪያ ማስተላለፊያ ዋሻ ከአመታት በፊት ማውደሟን ትገልጻለች። በአካባቢው ከጦርነት ነጻ የሆነ ቀጠና በመክፈት የጦር መሳሪያ ዝውውር እንዳይኖር እንደምትቆጣጠርን በማከል ሀማስ ደግሞ እስራኤል ከመተላለፊያው ካልወጣች የተኩስ አቁም ስምምነቱን እንደጣሰች ይቆጠራል። በዚህ አቋም ከጸናችን በጋዛ የሚገኙ ታጋቶችን አላለቀም ብሏል። እስራኤል ከነገ ጀምሮ በስምንት ቀናት ውስጥ ከፊላደልፊያ ኮሪደር ጦሯን ማስወጣት ቢኖርባትም ሃማስን እደመስሳለሁ የሚል ተደጋጋሚ ይዛቸውን የሚያሰማው የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ጦር የማስወጣቱን ጉዳይ ይቀበለዋል ተብሎ አይጠበቅም። እስራኤል ጦርነቱን ዳግም ሳትጀምር ሀማስን እንዴት ወደ መሰስ ትችላለች የሚለው ጉዳይ ግን ግልጽ አይደለም። የኔታንያሁን የሃማስን ወታደራዊና ፖለቲካዊ አቅም የማንኮታኮት እቅድ የሚደግፉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን በካይሮ ድርድር ስምምነት ላይ ይደረሳል ብለው እንደሚጠብቁም ተናግረዋል። ትራምፕ የመካከለኛው ምስራቅ ልዩ መልእክተኛውን ስቲቭ ዊትኮቭ በቀጣይ ቀናት ወደ ቀጠናው እንደሚልኩም ሮይተርስ ዘግቧል። ፕሬዚዳንት ትራምፕና ዘለንስኪ የማዕድናት ስምምነት በዋይት ሀውስ ሊፈራረሙ ነው። ትራምፕ ቀደም ሲል ዩክሬን አሜሪካ ያደረገችላትን በመቶ ቢሊዮን ዶላሮች ድጋፍ በውድ ማዕድናት እንድትከፍል እንደሚፈልጉ መናገራቸው ይታወቃል። በዚህም ፕሬዚዳንት ትራምፕና ዘለንስኪ የማዕድናት ስምምነት በዋይት ሀውስ ሊፈራረሙ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ና ፕሬዚዳንት ዶናልድ ትራምፕ አሜሪካ በብርቅዬ የዩክሬን ማዕድናት ኢንዱስትሪ ላይ መሳተፍ የሚያስችላትን ስምምነት በዋይት ሀውስ ሊፈራረሙ እንደሆነ ሮይተርስ ዘግቧል። ስምምነቱ ዩክሬን ጦርነቱን ለማስቆም ከሩሲያ ጋር ንግግር እያደረጉ ያሉትን ፕሬዚዳንት ትራምፕን ድጋፍ መልሶ ለማግኘት ያስችላልም ተብሏል። የዩክሬን ብርቅ ማዕድናት ምንድናቸው? ትራምፕስ ለምን ፈለጋቸው? የሚለው ከባይደን አስተዳደር በቢሊዮን ዶላሮች የሚቆጠር የመሳሪያ ና የሞራል ድጋፍ ሲያገኙ የቆዩት ዘለንስኪ የሶስት አመቱን ጦርነት በፍጥነት መጨረስ ከሩሲያ ግንኙነታቸውን ማደስ ና ለዩክሬን በድጋፍ የፈሰሰውን ገንዘብ ለማስመለስ ከሚፈልጉት ትራምፕ ፍጹም ልዩ የሆነ አቋም አጋጥሟቸዋል። ትራምፕ ለአውሮፓ ደህንነት ያላቸው ቁርጠኝነት መቀነስ ና የአቋም ልዩነት አውሮፓውያንን እንዲያደናግጡ ና ዩክሬን ውስጥ ለሩሲያ የሚያደላ የሰላም ስምምነት ሊፈጸም ይችላል የሚል ፍርሃት እንዲነግስም አድርጓል። በቅርቡ የተደረሰው ና ዛሬ እንደሚፈረም የሚጠበቀው የብርቅዬ ማዕድናት ስምምነት አሜሪካ የዩክሬንን ማዕድናት እንድታገኝ የሚያስችል ሲሆን አሜሪካ በምትኩ ለዩክሬን የደህንነት ዋስትና ለመስጠት ስለመስማማቷ በግልጽ የተባለ ነገር የለም። ትራምፕ አሜሪካ ከዩክሬን ጋር ያላት ግንኙነት መቀጠሏ እንደ ደህንነት ዋስትና ያገለግላል ሲሉም ተናግረዋል። ትራምፕ ቀደም ሲል አሜሪካ ዩክሬን ከሩሲያ ጋር እያደረገች ባለው ጦርነት ያደረገችላትን በመቶ ቢሊዮን ዶላሮች ድጋፍ በውድ ማዕድናት እንድትከፍል እንደሚፈልጉ መናገራቸው ይታወሳል። ዘለንስኪ ሀገራቱን ለቀጣይ ትውልዶች ለዕዳ የሚዳርግ ስምምነት እንደማይፈርሙ ሲገለጽም ቆይቷል። ይሁን እንጂ ቆየት ብለው ማዕድናቱን ከአሜሪካ ጋር በጋራ ለማውጣትና ለመጠቀም ተስማምተዋል። የዋሽንግተኑ ስብሰባ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ከመገናኘታቸው በፊት ከትራምፕ ጋር መነጋገር ያለውን ጠቀሜታ ሲናገሩ ለነበሩት ዘለንስኪ ዲፕሎማሲያዊ ጠቀሜታ አለውም ተብሏል። የሩሲያ ና አሜሪካ ባለስልጣናት በቅርቡ በሳውዲ አረቢያ ተገናኝተው በሁለትዮሽና ጦርነቱን በማስቆም ጉዳይ መክረዋል። በቅርቡም በድጋሚ ይገናኛሉ። የሁለቱ ሀገራት ባለስልጣናት ከተስማሙ በኋላ ፕሬዚዳንት ትራምፕ ና ፑቲንም ይገናኛሉ ተብሎ ይጠበቃል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙት የወደድነው ዘገባ እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ ዘገባ እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዱ ተሰናበትኩ።